ጓደኛለሽ? አዎ አዎ። እህታለሽ? አዎ አዎ። ወንድማለሽ? አዎ አዎ። ያውም ስጠፋ የሚንሰፈሰፉልኝ፣ ስታመም የሚታመሙልኝ ሳለቅስ የሚያ እንዴ አለኝ፣ ጓደኛ አዎ፣ የስደት ጓደኛ እህት፣ ወንድም አለኝ፣ አለኝ የምኮራባቸው። ሰበር ዜና ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድሾ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዜድሾን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ወደ ነበርንበት ተመልሰናል ማለት ነው። እንግዲህ ለወራታት የተቋረጠው ቪዲዮና ቪዲዮ እና ላይቭ እንግዲህ ጀምረናል ማለት ነው። እህታችን ዜድዬ ለምንድን ነው የጠፋሽው እህቴ? ሚዲያው ሁሉ ዜድ ሴድ ሲል ነበር እኮ። በይ ነይልን የኔውድ አሞሽ ነበር፣ ተሻለሽ ወይ? ውስጥ ስደውል አታነሽም። የኔውድ ሀገር ልገባ ነው ወይ የኔውድ ሀገር ልገቢ ነው? አረ አብረን ነው የምንገባው። እኔም እኮ ልገባ አንዳንድ ፕሮሰሶችን እየጀመርኩ ነው። የኔውድዬ በሰላም ግቢልኝ። አው የብዙዎቻችሁን ኮሜንት እንዲሁም ሰው ሲደውልኝ አልመልስም ነበረ። በጣም አመሰግናለሁ። በጣም ይቅርታን በላይ ብላይ ብያለሁኝ የኔ ውዶች፣ ኑሩልኝ ማለት ነው። እንግዲህ በጣም በጉጉት ስንጠብቅ የነበረው የሀብርሽ እና የሩታ ነገር ዛሬም ለምን ቀሩ? ወደ ኢትዮጵያ አይገቡም? ማክሰኞ ነው ብለዋል ማለት ነው። እንዲሁም ሩታ ሩታ ማነጋገሪያ የሆነችው ነብሰ ጡር ናታው፣ እርጉዝ ናት ሩታዬ። እንግዲህ ዱባይ ላይ እንግዲህ ተጠንስሷል ማለት ነው። በጣም ነው ደስ የሚለው ግሬስፋ ፋሚሊዎች በሙሉ እንኳን ደስ ያላችሁ። እኔ አልጠበኩም ነበር። እንደ አጋጣሚ እንደ ዋሳብ ላይ ምስጅ ተቀምጦልኛል ሩታዬ አረገዘች። ዜድዬ ኮንግራ እንዴ እንደው ለእኔ እኮ ስትነግሩ ደስ ይላል። እንኳን አብሮ ደስ አለን። እንግዲህ ሩታዬና አብርሽዬ የእናት እና የአባት ወጉን ማድረግ ሊያገኙ ነው ማለት ነው። በጣም መታደል እኮ ነው እውነት። መዋደድ መፋቀር ይታደሉታል እንጂ አያገኙትም ማለት ነው። እና እንኳን ደስ ያላችሁ፣ እንኳንም ለዚህ ሰዓት በሰላም አበቃችሁ። ብዙዎቹ በኮሜንት ዜድ ዜድ፣ ሩታ እርጉዝ ናት፣ እርጉዝ ናት ለምትሉ አዎ እርጉዝ ናት፣ እርጉዝ ናት። እንደ ከባሉ እኮ ነው ያው የሚያረገዘችው፣ መቼስ ዝም ብሎ ዲቃላ አደለ እንዴ፣ አባት ያለው ልጅ ነው። ያው የኮራ ነው ያው፣ እንዴ አብርሃም ታደሰ አዎ ሩታዬ እርጉዝ ናት። እንኳን ደስ ያላችሁ እና እኔ ትዝ ያለኝ ቶፊትውብ ነው። ቶፊቅዬ ሩታ ለሩታ የአምስት ወር አምስት ወር ነው ያለው አምስት ወር ፓምፐርስ እኔ እችላለሁ ብለዋል። ቶፊቅዬ በሰላም ከእስር ቤት ያስወጣውና ማለት ነው። እና በጣም ደስ ብሎኛል። ሩታ እንኳን ለዚህ ሰዓት አበቃሽ የኔ ውድ ከምትወጀው ባልተቤትሽ ጋር እዚች ደረጃ ድረስ ስለደረሽ እኛም ለፍተን አልቀረንም። ተናግረን ተሰርበን አልቀረንም። እንኳን ደስ ያለሽ። ቴሌኮንግራ ግሬስ ፋሚሊዎች በሙሉ እንኳን ለዚህ ሰዓት አበቃችሁ። ያው ሩታዬ እንደ በፊቱ ያልሆነችው ዱባይ ላይ ሙቀት ምናምን ስለሆነ ደግሞ እርጉዝ ስትሆኑ ደግሞ በጣም ከባድ ነው መሰለኝ ስሜቱን የመቼም የእርግዝና እንደው ላወራ ነበር ተውኩትና፣ በጣም ከባድ ነው። ለዛ ነው ሩታዬ አብርሽ ብዙ ጊዜ ቪዲዮ አንሰራ ምናምን እያለ ኢትዮጵያ ከገባን ብዙም ላንሰራ እንዴ እያለ ያለው ለምንድን ነው ሩታ እርጉዝ ስለሆነች ነው እላችኋለሁ ማለት ነው እህቶቼ አብርሃም ግን እንኳን ደስ ያለ በጣም ደስ ብሎናል እኛ እንዲሁም እንግዲህ ለይላ እና ፉፉዬ እንዲሁም ግሬስ ፋሚሊ በሙሉ የኔ አድናቂዎች፣ በጣም የምወዳችሁ የማከብራችሁ፣ ለእኔ ለተጨነቃችሁልኝ ሁሉ በጣም በጣም አርጌን የማመሰግናችሁ እህቶቼ፣ በውስጥ እየመጣችሁ ስታለቅሱ ለነበረ ያዘናችሁ፣ በጣም ያልተባለ ደግሞ ማን ነው ቲክቶክ የሚሆን ሶሻል ሚዲያም ዜድ እንደዚህ ሆናለች ዜድ ምና ብዙ ሲወራ ነበር ብላችኋል። በዛ ልባችሁ የተሰ

በጣም ነው የማመሰግነው። በጣም ብዙ እህቶች፣ በጣም ብዙ ወንድሞች እንዳለኝ አኩርታችሁኛል። የኔ ውድ እህት ወንድሞች በጣም ቴንኪው ሶ ማች። እንዲሁም እንግዲህ ሌላ ግሬስ ፋሚሊ በጣም እናመሰግናለን። እንግዲህ ቪዲዮ ጭናልኝ ነበረ ከዩቶብሮች ከጥቅመኛ ዩቶብሮች ሌላ ተገኝታለች ማለት ነው ሌልዬ አላ ጅዛሽን ይክፈለው የሰው ልጅ ይዛ ይከፍል ከፋዩ አላ ስባኖ ተዓላ ነው። እና በጣም ነው የማመሰግንሽ የኔ ውድት ክብር በይልን ያሰብሽውን ሁሉ ይሙላልሽ። እውነት የማታውን እንጀራ ይስጥሽ። ውለሽ ግቢ ብያለሁ። ከስደት አለሙ ሊወትሽ ደግሞ ለሀገርሽ በሰላም ብቅ ይልኝ የኔ ምርጥ እህት እላለሁ ማለት ነው እንግዲህ እነ ፉፉዬ እነ ታላቋ እነ ፍቅር እነ ነጺ እነ መርካቶ እንደ እውነት እነ ሰሚራ ግሬስ ፋሚሊዎች በሙሉ እነ ቲጂ፣ እኔ የትኛችሁን እውነት እኔ ቤት የምትከታተሉኝ ሁሉ በጣም እኔ የማመሰግናችሁ፣ ይቅርታ ሁላችሁን ጠርቼ ስለማልጨርስ ነው። በጣም እኔ የምወዳችሁ እነ ኤስዬ ሁላችሁንም በግጥሙ በምኑ ስትሉ ለነበረ እኔ ወደ ሶሻል ሚዲያ እንድመጣ በጣም እኔ የማመሰግነው ለእናንተ፣ ቃላት አጥሮኛል። ወላሂ ቴንኪ ሶማች። በሌላ ቪዲዮ እንገናኝ።